የዋት የፊት መሪ የነበሩና የትግራይ ጊዜያዊ አስተዳደር እስከመሆን መሆን ያገለገሉት አቶ ጌታቸው ረዳ ስለ ዋት ቡድን ያልተጠበቀ መረጃ ወጡ። የቀድሞው የትግራይ ጊዜያዊ አስተዳደር ሆነው የሰሩትና በአሁን ከስልጣናቸው የወረዱት አቶ ጌታቸው ረዳ በጦርነት ልጆቹን ስለማገደው የትግራይ ህዝብና ባለስልጣናቱ እጅግ ያልተጠበቀ መረጃ አጋርተዋል። እስካሁን ስጋት ውስጥ ያለው የትግራይ ህዝብም ከአቶ ጌታቸው ረዳ አንድ በት ያደመጥ ነው አለን። እሱንም የምታደምጡት ይሆናል። ስለ ባለስልጣናቱ የተደበቁት ሚስጥሮችስ ምንድናቸው? በትግራይ ክልልስ ባለስልጣናቱ እየፈጸሙት ስላለው ጉዳይ ሰፊ ማብራሪያን ይዘናል። ከዚህ ጋር የማያይዘን አቶ ጌታቸው ረዳ ስለ ኤርትራም ያልተሰሙ ሚስጥሮችን አጋርተዋል። ይህንንም መረጃ በመረጃ እሳታችን በዝርዝር የምንመለከት ይሆናል። ሰላም ጤና ይስጥልን፣ የተወደዳችሁ የፊሽታ ሚዲያ ተከታታዮቻችን በያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን እያልን ሰሞንኛና ወቅታዊ የሆኑ መረጃዎችን እነሆ በመረጃ ሰዓታችን ለእናንተ ውድ ተከታታዮች ይዘናል። እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ እንዲሁም የደውል ምልክቷን በመጫን ዘላቂ የሆነ ቤተሰብነትን ከእኛ ጋር መስርቱ ስንል ወደ ዛሬ ቀዳሚ መረጃችን አለፍን። ወደ ዛሬ ቀዳሚ መረጃችን ስናልፍ ጌታቸው ረዳ የኤርትራ ህዝብ በስደት አልቋል ብዙዎቹም የኤርትራ ህዝብ ብዛት ሶስት ነጥብ አምስት ሚሊዮን ነው ይላሉ። እውነታው ግን የኤርትራ ህዝብ በአሁኑ ሰዓት ከሁለት ሚሊዮን በታች ነው ሲሉ ወጣቱ ተሰዱ አልቋል። የወታደር እጥረት ስላለባቸው ነው የትግራይ ወጣትን ለመስዋዕት የሚፈልጉት። የሚያሳዝነው ግን ይህንን ለማስፈፀም የሚሰሩት የዋት አመራሮች መኖራቸው ነው። እነዚህ ሰዎች ጥቂት የዋት ቡድን የሚቆረቆርለት ሰፈር፣ የሚቆረቆርለት መንደር፣ የሚቆረቆርለትም ህዝብ የለም ያሉት አቶ ጌታቸው ረዳም ውሸታቸው ነው ወንጀለኛ የዘረፈ ቡድን ነው። ስለ ሀገር ደንታ የላቸውም፣ ስለ ተፈናቃይም ደንታ የላቸውም። የሚያሳድዱት ጥቅማቸውን ብቻ ነው ሲሉም ገልጸዋል። የኤርትራ መንግስት፣ ድንገት ትግራይ ውስጥ ጦርነት ቢቀሰቀስ ፌዴራል መንግስቱ ትግራይ ውስጥ ተቀርቅሮ እንዲቀር ከማድረግ ውጭ ሌላ ምንም አያደርጉም ሲሉም። ለዚህ ነው የሚፈልጉት። የኤርትራ ጦርነት የትግራይ ህዝብን በታትኖ አድራሻ አልባ የማድረግ አላማ ነው ያለው። የውሸት ጀግና መባል አልፈልግም ሲሉም ተናግረዋል ከዚህ ጋር አያይዘው አቶ ጌታቸው ረዳ ውሸት በቃኝ እንዳለው ለጆሮ የሚከብድ ጉዶችንም አጋርተዋል ለህሊናው ለኢትዮጵያ ህዝብ በተለይም ደግሞ ለሚወደው የትግራይ ህዝብ የተደበቀውን የማፊያ ህዋቶችና ጀነራሉ ጉድም እርቃኑን አሳይተዋል የተባሉ በፊት እኛ ስናወራ ውሸት የመሰላቸው ዛሬ ከፈረሱ አፍ እውነታውን አድምጡ መቼስ ትናንት ጀግና የነበረው የዘፈናችሁለት፣ ሳኒታይዘር የሚል ስም የሰጣችሁት ጌታቸው ዛሬ ውሸታም ነው አትሉንም? በትግራዊነት ከጌታቸው የተሻለ የለም። ህወሀት በሙሉ ድምፅ መርጫው የትግራይ ክልል የመራ ስለ ህወሀት ማንንም ተራ ሰው ሊያውቀው የማይችለውን ድብቅ ምስጢር ሳያቅ የሚያውቅ ሰው ነው። ሌላው ባታምኑም ጌታቸው ረዳን ማመን ግዴታቸው ነው ሲሉም መረጃ ይዘው ወጥተዋል። ጌታቸው የጥንት የጠዋቱ የደደቢት ትውልድ አባል አይደለም። ወንጀለኛ ለመደባበቅ ሲባል ትግራዊነትን እንደ መሳሪያ እየተጠቀመ በኖረ የዋት መንገድ የተገነባ ሰው ሳይሆን የተማረ ምሁርና የራሱ ሀሳብ ያለው የአዲስ ትውልድ አባል ነው ሲሉም ገልጸዋል። የህወሀት ድርጅታዊ በዓል ያልተዋጠለት፣ ለቡድኑ ጥቅም ሲባል ህዝብን ይዘው ገደል ሲገቡ እያየ ህሊናው ስላልተቀበለ ራሱን ከማፊያ ቡድን አባልነት ነፃ ያወጣ ነፃ ሰው ነው። እሱ ራሱ የህወሀት መሰሪነት ያወቀው ፕሬዝዳንት ሆኖ መረጃዎችን ሁሉ ጸባያቸው ሁሉን ለማወቅ እድል ካገኘ በኋላ ነው። በእነሱ ባህል መጠመቅ ሲያቅተው ሊገድሉ ሲሉ ለትንሽ የተረፈ ሰው ነው ሲሉም ተናግረዋል። ህወሀት የማይድንና የማይለወጥ ቆሞ ቀር ድርጅት እንደሆነ እየገባው የመጣው ባለፉት ሁለት ዓመታት ውስጥ ነው። ላይመለስ ከህወሀት ጎራ የተቆራረጠ ለትግራይ ህዝብ የሚመኘውን መስመር የመረጠ የዘመኑ ሰውም ነው ሲሉ ጌታቸው ከእጃቸው የህወሀት ድርጅታዊ ባህል ጋር መጃጀት ያልፈቀደና ራሱን ነጻ አውጥቶ የትግራይን ህዝብ ለመታደግ የመጣ የዘመኑ ሰው መሆኑን የሚያመለክት ትግል የጀመረ የአዲስ ትውልድና የአዲስ እሳቤ ተምሳሌ የሆነ ሰው ሆኖ አግኝተነዋል። የትግራይ ህዝብ ሆይ ቀኝ ግዛት የያዘህን፣ የሚጫወትብን፣ ሀብትን የሚመዘብሩትን፣ ሲፈልጉ የሚያዋጉን፣ ሲፈልጉ የሚሸጡን ልጆችን በችጋር አማረው በማሳደድ ለአሳ ነባሪ የዳረጉልህን ማፊያ አዛውንቶችን የምትታገሰው እስከመች ነው? እስከመች ነው የምትሸከማቸውስ? እስከመች ነው የምታፈራቸው? እስከመችስ ነው ለእነሱ ስትል ህይወትን ሀብትና ንብረትን አካልህን እድሜን እየገበርቅ የምትኖረው ሲሉም፣ ትግራይ መቼ ነው በትኩስ ኃይል በወጣት ጭንቅላት በአዲስ ህሳቤ በአዲስ ርእዮተ ዓለም የምትመራው እነዚህ አረመኔ ጀነራሎች፣ ጨካኝ የፖለቲካ አመራሮች እስከ መሽነው ወጣቶችንስ አሳደው አጥፍተው ደግሞ ለአዲስ እልቂትና ጦርነት እያመቻቹ እያየን ጸጥ የምትለውስ እስከመች ነው? እነዚህ ሰዎች ዙሪያህን በጠላት አጥረው ከቀሪው የኢትዮጵያ ክፍል ነጥለው አንተ በድህነት ስትማቀቅ እነሱ ዘር ማንዘራቸውን በሀብት አበልጽገው ሲቀልዱብህ ዝም ብለህ የምታየው እስከመች ነው? ዓይንህን እያየህ ወደ እሳት ሲጭሩ በቃኝ የማትለው ሲሉም ዘላቂ ሰላምና ማህበራዊ እረፍት ለመላው የትግራይ ህዝብ ይሁን እያሉ ለትግራይ ህዝብ ሲሉ የመረጡትን የአቶ ጌታቸው ረዳን ሰላማዊ ጉዞ ህዝቡም ሊመርጥ ይገባል በማለት ያጋለጧቸውን ሚስጥሮች በማውጣት መልክታቸውን ያጋሩት። ውድ የፊሽታ ሚዲያ ተከታተዮቻችን ለዛሬ መረጃ እሳታችን የያዝንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን እያመሰገንን ተሰናበትን። በሌላ መረጃ እሳታችን እስክንገናኝ ቸርቆዩልን